የኤርትራ መንግስት ጦርነት ድንገት ከተቀሰቀሰ ትግራይ ውስጥ የፌዴራል መንግስቱ ተቀርቅሮ እንዲቀር ከመፈለግ ውጭ ሌሎች ሌላ ኃይሎችን እየደገፈ እያለ ማዳከም ይፈልጋል። ይሄ ምንም ኦቪየስ የሆነ ዓላማ። ስለዚህ አገልጋዮች ቢፈልግ አይገርመኝም፣ ከዳሚዎች ቢፈልግ አይገርመኝም። ስለዚህ ራሳቸውን ያዘጋጀዋሉ። ራሳቸውን ያዘጋጁት እነዚህ ሚኒየንስ የትግራይን ወጣት ለዚህ ዓላማ ለማዋል ነው እንጂ እኔ ልንገርህ ውሸት ነው ፕላን አውጡ እሺ በዲፕሎማሲም በምንም እንደምልም ልናሳምን ምዕራብ ትግራይን ነጻ ለማውጣት ዝም ብሎ ከፉካር አልፎ ፌዴራል መንግስት አይሰጠንም የምትሉ ከሆነ ፕላን አውጡ አቅርቡ እዚህ ሪስክ እንውሰድ ሪስክ እንውሰድ ፕላን የላቸውም የውሸት ነው ምንድነው ሊያደርጉ የሚፈልጉት ውግ አድርገው ወደ ቤቱ ሊመልሱት የእኛን ህዝብ ጂስ ዳዝን ወርክ ዛዝ። ወይ የምዕራብ ትግራይ አጀንዳ መዘጋት አለበት ብሎ የሚያምን ነው የኤርትራ መንግስት። ትግራይ በአንድ ወይም ሌላ መንገድ ወደ ሱዳን የሚያስወጣ ወደ ሌላ ቦታ የሚያስወጣ ኮሪደር ሊኖራት ይገባል ብሎ የማያምን ተከርክማ ተከርክማ ትንሽ ብቻ ያለም ህዝቡ በስደትም በሌላ መንገድም ወደ ሌላው ዓለም መበተን አለበት ነው። የኤርትራ ህዝብ ስደት እየተሰደተ ያለ ህዝብ ነው። የኤርትራ ህዝብ እንደምናስበው 3 ሚሊዮን 4 ሚሊዮን የሚመስለው ሰው ነው፣ ከሁለት ሚሊዮን አይበልጥም። ወጣቱ ቮት አርጎቷል። ምን አደረገ? ጠንካራ ሰራተኞች ናቸው። ኤርትራ አገራቸውን ይወዳሉ፣ ግን አገራቸው ውስጥ መኖር የማይችሉበት ኢንቫይሮንመንት በመፍጠር በየሰፈሩ ግጭት የሚያንቀሳቀስ ኃይል አሁን የትግራይ በርከት ያለ የቁጥር አቅም ግምት ውስጥ በማስገባት የዚህ ግጭት አንድ አንድ አሽከር ሆኖ እንዲያገለግለው ሲንቀሳቀስ አይገርመኝም። እሱ የኛዎቹ ጉዶች ናቸው የሚገርሙኝ ነው። ይሄ ህዝብ፣ የትግራይ ህዝብ በሆነ ምክንያት ኦኬ ከመከራ መውጣት ይፈልጋል። የጠላት የጠላት ወዳጅ ነው የሚል እርካሽ ሀሳሰብ ግን የለውም። ሲነሽ ምን እንደደረሰበት ያውቃል። አት ሊስት ንስሐ እኮ የሚመስል ነገር ምልክት የሚመስል ነገር ድርጎ ቢሆን ሶ እኔ ከማንም ሀይል ጋር እኛ ከሸኔ ጋር እንሰራ ነበር፣ አውቃለሁ በማምንበት ልክ የሰራሁት ነገር ነበረ። ሰላም ሲመጣ የሰላም ነገር ሲመጣ እነሱም እንዲፈርሙ ይፈልጋለሁ። የሰላም ስምነት ተስማምቶ የጋራ ሰላማዊ ትግል ማድረግ እየቻልክ አንድ መራፍ ስለተዘጋ ድንገት ከሀዲ የምሆንበት ምክንያት የለም። እኔ ብዙ ሰው ልንገር፣ ብዙ አለ ከውጭ ሆኖ እንዴት አዲስ አበባ ይመጣል ይልሃል፣ ይተስመራል ፓስፖርቱ የኢትዮጵያ መንግስት ፓስፖርት ነው፣ ይሰጠኝ። ኢትዮጵያዊ ኮ ነኝ። ግን ግጭት በተነሳ ቁጥር ነው የትግራይ ህዝብ የጥያቄዎች መመለስ ሂደት ላይ እዚህ ግባ የሚባል ጠንካራ አቋም ያለያዘ ሰው ሳይቀር በትግራይ ወጣት መስዋዕትነት መንግስት እንዲወገድለት ይፈልጋል። እኔ የኢትዮጵያ ፖለቲካ ስርዓትን የማስተካከል በኃይል የማስተካከል ስራ የትግራዊ ወጣት ትከሻ ላይ የሚጫንበት ዘመን አክትመዋል ነው የሚለው። ኢን ዘ ፍርስት ፕሌት የኢትዮጵያ መንግስትን በኃይል የማስተካከል ስራ እስከወዲያኛው ማክተም መቻል አለበት በየትኛው አቅጣጫ የሚል እምነት አለኝ።